የአረንጓዴ አሻራ ስራ የዕለት ተዕለት ተግባራችን ነው ያሉት የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ደን፣ አካባቢ ጥበቃና የአየር ንብረት ለውጥ ቢሮ ኃላፊ ዶክተር ኢንጂነር አስራት ገብረ ማርያም መንግስት በተፈጥሮ ሀብት ጥበቃና እንክብካቤ ላይ በሰጠው ትኩረት መሰረት እየተሰራ ነው ብለዋል። የወንዝ ዳር ልማት፣ የአረንጓዴ አሻራና ጽዱ ኢትዮጵያን የመፍጠር ተግባር ለኢትዮጵያ ብልጽግና ወሳኝ መሰረቶች መሆናቸውንም ተናግረዋል። ቀደምት አባቶች በባህላዊ እውቀት ያቆዩትን የተፈጥሮ ሀብት መጠበቅ፣ መንከባከብና ለቀጣይ ትውልድ የማስተላለፍ ኃላፊነት ተጥሎብናል ያሉት የቢሮው ኃላፊ ዶክተር ኢንጂነር አስራት ገብረ ማርያም በክልሉ በዘንድሮ በጀት አመት ከ123 ሚሊየን በላይ ዘርፈ ብዙ ጠቀሜታ ያላቸውን የደን ዛፍ ችግኞች ዘር በማፍሰስ ከ98 ሚሊዮን በላይ መሆኑ ችግኞችን ለመትከል ርብርብ እየተደረገ መሆኑን አስረድተዋል። የካፋ ዞን ግብርና፣ አካባቢ ጥበቃና ህብረት ስራ መምሪያ ኃላፊ አቶ ጋው አባመጫ በበኩላቸው በ2017 ዓ ም የአረንጓዴ አሻራ መርሃ ግብር 23 ሚሊዮን ያህል የደን ችግኝ ተከላለ ማከናወን ታቅዶ እየተሰራ መሆኑን ጠቁመዋል። በአንድ ቀን የአረንጓዴ አሻራ መርሃ ግብር በከፋ ዞን ደረጃ 2.8 ሚሊየን ችግኝ ተከላ ለማከናወን መታቀዱንም አቶ ጋዎ ጠቁመዋል። አረንጓዴውን አብዮት ይቀላቀሉ፣ ለብልጽግና ይትከሉ በሚል መሪ ቃል በሚከናወነው ዘመቻ ህብረተሰቡ በተለመደው ሁኔታ በመሳተፍ ተፈጥሮን ለመተካትና አካባቢን ለኑሮ ምቹ ለማድረግ በተጀመረው አገራዊ ኢኒሼቲቭ ላይ አሻራቸውን እንዲያኖሩ ጠይቀዋል። ባለፉት 6 ዓመታት በዞን ደረጃ 172.5 ሚሊየን ችግኞችን በ57.21 ሄክታር መሬት ላይ መተከሉን ሲሆን በከፋ ዞን ግብርና አካባቢ ጥበቃና ህብረት ስራ መምሪያ የደን ልማት ቡድን መሪ አቶ ቆጭቶ ደሳለኝን ገልጸው ለዘንድሮም 25 ሚሊዮን ችግኝ ለማዘጋጀት ታቅዶ 17.5 ሚሊዮን ወይም የእቅዱን 70 በመቶ ማከናወን ተችሏል ብለዋል። የዞኑን የደን ሽፋን አሁን ካለበት 52.8 ወደ 53.01 ለማድረስ እየተሰራ መሆኑንም ጠቁመዋል። የደን ችግኞች የተሻለ ጥራትና ብቃት እንዲኖራቸው ለማድረግ አስፈላጊው ትኩረት ተደርጎ እየተሰራ መሆኑን የተናገሩት የቤንች ሸኮ ዞን ግብርና አካባቢ ጥበቃና ህብረት ስራ መምሪያ የደን ልማትና ጥበቃ ቡድን መሪ አቶ ማርቆስ ዳዊት ናቸው። እንደ ቤንች ሸኮ ዞን በበጀት ዓመት 29 ሚሊዮን ችግኝ ለማዘጋጀት ታቅዶ ከ23 ሚሊዮን 189 ሺ በላይ የበቀለ ሲሆን ከዚህም 21 ሚሊዮን 455 ሺ በላይ ለተከላ መዘጋጀቱንም አቶ ማርቆስ ተናግረዋል። የተከላ ቦታ ልየታን በተመለከተም እንደ ዞን 7939 ሄክታር ለማዘጋጀት ታቅዶ 569 ሄክታር ልየታ መከናወኑንም አስረድተዋል። በመድረኩ የደን ሕግ ተከባሪነት ስርዓትን ከማጎልበት ረገድም ከባለድርሻ አካላት ጋር በቅንጅት እየተሰራ መሆኑ ተጠቁሟል።